ጤና ይስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። የኦሮሞ ነፃነት ሰራዊት ትናንት ባወጣው መግለጫ መንግስት በኦሮሚያ ውስጥ በግዳጅ ወታደራዊ ምልመላ እያደረገ ነው ሲል ገልጿል። በመግለጫው ከቅርብ ወራት ወዲህ እያንዳንዱ ቀበሌ ሰላሳ ግለሰቦችን ለውትድርና እንዲመለመል ግዳጅ የተጣለበት መሆኑን የጠቀሰው የኦነግ ሰራዊት ይህንን ኮታ ለመምላት በግዳጅ አፈሳ እየተከናወነ መሆኑን ነው ያስረዳው። በዚህ የተነሳ ዕድሜያቸው 12 እና 13 የሆኑ ታዳጊዎች ጭምር ከትምህርት ቤት፣ ገበያና ሌሎችም ቦታዎች ታፍሰው በተለያዩ ቦታዎች በእስር ላይ እንደሚገኙ ገልጿል። ከእነዚህ ማጎሪያ ቦታዎች ለማምለጥ የሚሞክሩ በመንግስት ኃይሎች በጥይት እንደሚመቱም አስረድተዋል። በመንግስት ታፍሰው ከተወሰዱት ውስጥ አንድ መቶ ሺህ ብር መክፈል የሚችሉ ቤተሰቦች ያሏቸው እንደሚለቀቁም ነው አክሎ የጠቀሰው። ለውትድርና የሚመለመል ልጅ የሌላቸው ብቻ ናቸውም ብሏል። ኦነግ ባወጣው ክስ ላይ የኦሮሚያ ክልልም ሆነ መከላከያ የሰጠው ምላሽ የለም። በአቶ ጌታቸው የሚመራው ህወሓት ትግራይ ሊበራል ዲሞክራሲያዊ ፓርቲ የሚባል አዲስ ፓርቲ ሊያቋቁም መሆኑ ተሰምቷል። በአቶ ጌታቸው ረዳ የሚመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮቹ መካከል አንዱ ለቢቢሲ ገልጿል። ይህ አዲስ በምዝገባ ሂደት ላይ የሚገኘው የፖለቲካ ፓርቲ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 የህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችለን አዲስ የፖለቲካ ፓርቲ ለመመስረት ተገደናል ያሉ ሲሆን የፓርቲው እና ፕሮግራሞቻቸውን አርቅቀው መጨረሳቸውንም ተናግረዋል። የቢቢሲ ምንጭ አክለው ደጋፊዎቻቸውን ፊርማ በማሰባሰብ ላይ እንደሚገኙም ነው የተናገሩት። ይሁን እንጂ የኢትዮጵያ ምርጫ ቦርድ ያስቀመጣቸውን መስፈርቶች ገና ስላላሟሉ እስካሁን ድረስ ለቦርዱ በይፋ ያቀረቡት ጥያቄ እንደሌለም ተናግረዋል። የኢትዮጵያ ምርጫ ቦርድም ይህ ስብስብ ለምዝገባ እየሄደበት ያለውን ሂደት እንደሚያውቅ ምንጩ ለቢቢሲ ተናግረዋል። ይህ በምዝገባ ሂደት ላይ የሚገኘው ፓርቲ ክልላዊ ፓርቲ እንደሆነ የተናገሩት ግለሰቡ ከኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያ ወር ላይ ቅድመ ዕውቅና እናገኛለን ብለው እንደሚጠብቁ ነው የተናገሩት። የትግራይ ሊበራል ዲሞክራቲክ ፓርቲ እየመሰረቱ ካሉት አንጋፋ ሰዎች መካከል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ፣ የህወሓት ፖሊት ቢሮ አባል የነበሩትና የትምህት ዋና ስራ አስፈጻሚ አቶ በየነ መክሩ እንዲሁም ፕሮፌሰር ክንደያ ገብረ ህይወት እንደሚገኙበትም ታውቋል። አሁን ህጋዊ እውቅና ለማግኘት እየተንቀሳቀሰ ያለው ፓርቲ በሌተናል ጀኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር የአንድ ዓመት ጊዜ ካበቃ በኋላ ክልላዊ መንግስትን ለመመስረት በሚደረገው ምርጫ እንደሚሳተፍ ምንጫችን ገልጿል ሲል ቢቢሲ ዘግቧል። አዲስ የሚመሰረተው ትግራይ ሊበራል ዲሞክራቲክ ፓርቲ ከኢትዮጵያ ምርጫ ቦርድ እውቅና ካገኘ በኋላ ከባለሀብቶች እስከ የቀን ሰራተኛ ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉበት እንደሚችሉም ተናግረዋል። ከፓርቲው መስራቾች አንዱ የሆኑት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና ፕሮፌሰር ክንደያ ገብረ ህይወት በሚኒስትር ድኤታ ማድረግ የትምህርት ሚኒስቴር አማካሪ ሆነው በጠቅላይ ሚኒስትር ዶክተር አብይ አህመድ መሾማቸው ይታወሳል። መረጃውን ያጋራን ቢቢሲ እየተመሰረተ ያለው ፓርቲ ከብልጽግና ጋር የሚያገናኘው ነገር መኖሩን የጠየቃቸው ከመስራቾቹ አንዱ የሆኑትን ግለሰብ ትግራይ ሊበራል ዴሞክራቲክ ፓርቲ ከብልጽግና ጋር ልክ እንደሌሎቹ በአገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችላል እንጂ የሚያገናኘው ነገር የለም፣ ገለልተኛና ነፃ ፓርቲ ነው ሲሉ መልሰዋል። በ1967 ዓ ም በደደቢት በረሃ የተመሠረተው ህወሓት ከትግራይ ጦርነት በኋላ በገጠመው የአመራር ቀውስ ለሁለት ተከፍሎ እርስ በርስ ሲካሰስ ቆይቷል። በነ ደብረ ጽዮን የሚመራው ህወሓት ባለፈው ዓመት ነሐሴ ወር ላይ ጉባኤ ቢያካሄድም የምርጫ ቦርድ ስላልተቀበለው ጉባኤውን እንደ አዲስ እንዲያካሄድ ተጠይቆ ነበር። ህወሓት እንደ አዲስ አልመዘገብም በማለት የምርጫ ቦርድን ጥያቄ ውድቅ አድርጎታል። ህወሓት እንደ ፓርቲ ዕውቅና የማገኝ ከሆነ መዘዙ የከፋ ነው የሚል መግለጫ አውጥቶ እንደነበር የሚታወስ ነው። እኛ እያለን ኢብራሂም ትራውሬ ላይ ምንም አይነት አደጋ አይደርስበትም። አሜሪካና ፈረንሳይ የአንድ ነፃ አገር ፕሬዝዳንት ይዘው የማሰር መብት የላቸውም። ይህን የተናገሩት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ናቸው። ነገሮች ግልጽ እንዲሆኑ እፈልጋለሁ። ኢብራሂም ትራውሬ የአገሩን ፍላጎትና መድረሻ አጢኖ በመመርመር እኔ ጋር መጣ እኔ እንደ አንድ የንግድ ሸሪኩና ህልሙን ለማሳካት ጓደኛ ሆኜ ነው የተቀበልኩት ሩሲያ ከቡርኪና ፋሶ ምንም ነገር አትሰርቅም ሀብት ብዝበዛ የማድረግ ፍላጎት የላትም ፍትሃዊ ንግድ እንዲኖር እንፈልጋለን እኛ አገራችን ሆነን ወደ ቡርኪና ፋሶ አገር ሳንገባ ቡርኪና ፋሶ ያላትን ማዕድን በራሱ አገር አምርታ በንግድ ስምምነታችን መሰረት ወደኛ አገር መላክ ነው። የቡርኪና ፋሶን የማዕድን ሀብትን የመስረቅና የመበዝበዝ ፍላጎት ቢኖረን የአገራችን ማዕድን አምራቾች ቡርኪና ፋሶ ገብተው እንዲሰሩ እናደርግ ነበር። እኛ ግን ፍታዊ ንግድ ተጠቃሚነት ስለምንፈልግ ይህንን አናደርግም። እንደ ሀያላን አገራት በሌሎች አገር ገብተን ተጽዕኖ መፍጠር አንፈልግም። አሜሪካና ፈረንሳይ ኢብራሂም ትራውሬን በጥላቻ ዓይን ነው የሚመለከቱት። ምክንያቱም ትራውሬ ዓይኔ እያየ የአገሬን የማዕድን ሀብት አትሰርቁም በማለቱ ነው። የቡርኪና ፋሶን ሀብት መስረቅ ባለመቻላቸው እሱን በሌብነት ወንጅለው ከስልጣን ማስወገድ ይፈልጋሉ። ይሄ ደግሞ አይሆንም። ትራውሬ ከእነሱ ጋር ያለውን ግንኙነት አቋርጦ አገሩን ለማሳደግ እየሰራ እንደሆነ አይቻለሁ። ኢብራሂም ትራውሬ ወንድሜ ነው። እሱን ለመከላከል ሁሉንም አማራጭ እጠቀማለሁ። አሜሪካና ሌሎች አገሮች በኢብራሂም ትራውሬ ላይ ምንም የማድረግ ስልጣን የላቸውም። እሱ የአንድ ነፃ አገር ፕሬዝዳንት ነው። በዛ ልክ ክብር ሊሰጡት ይገባል ሲሉ ፕሬዝዳንት ፑቲን ተናግረዋል። ቡርኪና ፋሶን ወደሚመለከት ሌላ መረጃ ስናልፍ ቡርኪና ፋሶ መኪና አምርታ በ7000 ዶላር ለአፍሪካ ገበያ ማቅረቧ ተሰምቷል። ቡርኪና ፋሶ በ7000 ዶላር የችርቻር ዋጋ ኢታዋ የተባለውን በአፍሪካ የመጀመሪያው የኤሌክትሪክ መኪና ለአፍሪካ ገበያ ማቅረቧ ታውቋል። የቡርኪናቤ መኪና አምራች በሆነው ኢታዋ አማካኝነት የሀገር ውስጥ ሀብቶችንና እውቀቶችን በመጠቀም በቡርኪና ፋሶ ተመርቶ የሚገጣጠመው ለከተማና ለገጠር አካባቢዎች ተስማሚ የሆነው ከ30 ደቂቃ ቻርጅ በኋላ 330 ኪሎ ሜትር ወይም 25 ማይልስ ርቀትን መጓዝ የሚችለው ኤአይ ቴክኖሎጂዎች፣ ምቾትና ጥንካሬ፣ በቂ መለዋወጫ፣ የዓመታት ጋራንት ያለው ኢታዋ የተሰኘው የኤሌክትሪክ መኪና በተመጣጣኝ ዋጋ ለአፍሪካ ገበያ ሊቀርብ መሆኑ ተሰምቷል። ይህ አገሪቱ በምዕራብ አፍሪካ የቴክኖሎጂ ማዕከል ለመሆን ያላትን ቁርጠኝነት ያሳያል። በሀገሪቱ የኢንዱስትሪና የቴክኖሎጂ እድገት ውስጥ ትልቅ ምዕራፍ ይከፍታል የተባለው የኤሌክትሪክ መኪና በኦንላይን ገበያ በ7000 ዶላር የችርቻር ዋጋ እየተሸጠ ይገኛል። ከዚህም በተጨማሪ የአፍሪካ ምርትን በዓለም አቀፍ ደረጃ አዲስ እመርታ ያሳዩት እንደ ቤተኛውና ሳሄል ያሉ የኩባንያ ሞዴሎች እንደ ጂፒኤስ አሰሳ ብሉቱዝ እና የፀሐይ ኃይል መሙላት ያሉ የተራቀቁ ቴክኖሎጂዎችን በመያዝ በዓለም ገበያው ላይም ተወዳዳሪ ይሆናል ተብሎ ይገመታል። እንደ ሞርዶር ኢንቴሊጀንስ ዘገባ ከሆነ የአፍሪካ የኤሌክትሪክ ተሽከርካሪዎች ገበያ እንደ አውሮፓውያን አቆጣጠር በ2021 11.94 ቢሊዮን ዶላር ዋጋ ያለው ሲሆን በ2027 ደግሞ 21.39 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል ይህም በየአመቱ 10.2 በመቶ ይጨምራል። ስለዚህም የኢታዋ የኤሌክትሪክ መኪና መጀመር በቡርኪናፋሶ ኢኮኖሚ ላይ ከፍተኛ ተጽዕኖ እንደሚያሳድር ይጠበቃል ሲል ዘግቧል። ይህ አፍሪካ ለቴክኖሎጂ ፈጠራ ያላትን እምቅ አቅም የሚያሳይ ጅምር በማኒፋክቸሪንግ፣ በሽያጭ በጥገናና በታዳሽ ኃይል ዘርፎች በሺዎች የሚቆጠሩ ስራዎችን ይፈጥራል። ይህ ለአገሪቱና አህጉሪቱ ኢኮኖሚ እድገት አስተዋጽኦ ያደርጋል ተብሏል መባሉን ሰምተናል። እስካሁን አብራችሁን ስለቆያችሁ ያመሰገንን በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን ለህዝባችን አንድነትን እየተመኘን ተሰናበትን።